ዝሙት የሚሰራ ሰው በዱንያም በአኸራም ወራዳ ነው አሉና፣ መእመናኖች፣ ተያታምጭ ነፍሴ፣ ድንበር ወሰን አልፈሽ፣ የአላህን ቃል ኪዳን ህግጋቱን ረስተሽ። ቲክቶከሯ ሮዚዬ በአንድ ወቅት ለምን በሙስሊም ማህበረሰቡ ሂጃብ አትለብሽም የሚል ጥያቄ ተጠይቃ ይህን ምላሽ ሰጥታ ነበር። እኔ እናቴንና ራሴን ለማስተዳደር ዛሬ የምነግራችሁ ስለ ሰው አይን ነው። በሰው አይን ምክንያት በጣም ብዙ ሰዎች ህይወታቸው መሰቃቀላል። አቡሽዋም ጓደኛ ተናቋሪ ጓደኛ ይሄ በቃ የናትክን ስም ጠየቀ፣ የናትሽን ስም ጠየቀ፣ ማለት ፈሁወ ሳሂሩን አው ካሂን ከሁለት አንዱ፣ ወይ ጥቅም ድግምተኛ ነው ወይንም ጠንቋይ ነው። አዲስ አበባ ላይ፣ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ ሌላ እንዲደረጉ ተደ

አህለኑ ሳህለኑ ወመርሐበን፣ ሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰላም ውድና የተከበራችሁ የቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ይውረድባችሁ። እንሻአላህ ዛሬም እንዲሁም ደግሞ ኢስላማዊ እነዚህን ለዚህ ቻናል አዲስ ለሆናችሁ ነባራችን አልቀም ላይክ ላይክ እያረጋችሁ ሐሳብና ሰተታችሁ ስጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለሰላም አቻና ላይክ መስልም እንደተለመደው ላይክ አድርጉ። ቀጥታ ወደ ቪዲዮ አልፍላችሁ። ዛሬ የምነግራችሁ ስለ ሰው ዓይን ነው። በሰው ዓይን ምክንያት በጣም ብዙ ሰዎች ህይወታቸው መሰቃቀላል፣ እንደዚሁም ይሞታሉ። ሙስሊሞች ከሆናችሁ ይህን ቪዲዮ ለብዙ ሙስሊሞች ስለምጠቅም ወደም ኮፒንግ፣ ሼር፣ ቪዲዮ ሪፖስት በማድረግ እስከ መልቂያ ማዞን አብረን እንካፈላለን። የመጀመሪያውና አንደኛው በሰው ዓይን የተጠቃ ሰው ያልተጠበቀ ያፍቱ ውድመትና እንደዚሁም የትዳር መለያየት፣ ቤተሰቦቹ ጋር ከጓደኞቹ ጋር ያለው ግንኙነት ይቋረጣል። ሁለተኛው ደግሞ እጅግ በጣም ድካም ይሰማዋል። ያ ድካም ደግሞ የሚቆም አይደለም። እንደዚሁም ደግሞ ያልተጠበቀ ህመም ይደርስበታል፣ በሽተኛ ይሆናል። በተጨማሪም ደግሞ ምንም አይነት የአካል ጉዳት ሳይደርስበት ያ ሰው ያልታወቀ በሽታ፣ የማይለቅ በሽታ ሊይዘው ይችላል። እናም ነቢዩ ሰለላሁ ዐለይሂ ወሰለም ከሰው አይን ለመጠበቅ የነገሩን አንድ መፍቲያ መጠበቂያው መንገድ ደግሞ ሁሉ ጊዜ ሱረቱል ፈለቅን መቅራት። እንሻአላህ አላህ እኔን እናንተንም ከሰው አይን እንዲሁም ከመጥፎ ተግባራቶች ይጠብቀን። ከሲህር ጋር ታይዞን በኋላ እንመለክታለን። እንግዲህ መፍቲያውን ከሰው አይን የምንጠበቅበትን ወንድሜ ነግሮናል ማለት ነው። ኢንሻአላህ የምንጠቀምበት ያድርገን። ቁላውዙ ቢረቢል ፈለቅን በብዛት መቅራት አለብን ማለት ነው። እያንዳንዱ እስልምና ውስጥ ደስ የሚለው ነገር ከቤት ስትወጡ፣ ወደ ቤት ስትገቡ፣ በህይወታችን ሙሉ ስንተኛ፣ ሽንት ቤት ስንገባ፣ ስንበላ፣ እያንዳንዱ ነገራት የሆኑ ዱዐ ወይንም ደግሞ ዚክሮች አሉ ማለት ነው። እነዛን ለማወቅ ሁላችንም ጥረት እናድርግ። እንሻአላ ምንም አይወጣለት ዜማ ስብሃናላህ፣ አላህ ይጠብቀን። ሁላችንም እንግዲህ ሰርጎቻችን ተመለከታቸው። በቃ በጣም ብዙ ነገር ነው እየተመለከትን ያለ ነው ማለት እነዚህ። እንዲያውም ተከፋፍለዋል፣ ወንድና ሴት አልተደባለቁም። ግን እንደ ሙዚቀኞች ጭምር ተቀጥሮን ሙነሺድ ብዙ ነገር እየተባለ በአደባባይ ሴት ወንዱ ሰርጎቻችን፣ የወንጀል ማዕከላቶች የምናደርግ በእኛ ሰርግ ምክንያት ብዙ ሰዎች ወደ ሀራም የሚገፋፉበት መንገድ ናቸው አብዛኞች። አላህ ይጠብቀን። አላብዛባችሁ። ነገር ግን ከዚህ ጋር ተያይዞ አንድ ቪዲዮ እንመልከት። ዝሙት የሚሰራ ሰው መጨረሻው ስብሃናላ። ዝሙት የሚሰራ ሰው በዱንያም በአኸራም ወራዳ ነው አሉና፣ መእምናኖች ጀነት ሲገቡ በክብር እንዲገቡ ሲደረግ፣ እሱ ጀሃነም ሲወርድ፣ በኖርማል አወራረድ እንኳን እንዲወርድ አይደረግም። በውርደት እንዲወርድ ነው ወደ ጀሃነም የሚደረገው። ከዚያም ከዚያ የከፋው ደግሞ ጀሃነም ላይ የሰራውን ስራው ሲቀጣ ምናኖች ሌሎቹም ጀሃነም ውስጥ የሚያሉ ሰዎች ይሄ ዝሙታኖች ቅጣት ነው ተብሎ እንዲታይ ያደርጋሉ። የቂያም ነቢዩ ሰለላሁ ዐለይሂ ወሰለም አለ ሚዕራጅ ወጥተዋል አይደለ? ሰዎች ፊታቸውን በነሃስ የሚባጭሩ ምናምን፣ ይሄ ምንድን ነው ብዬ ጠየቅኳ፣ ነው ጅብሪል፣ ዝሙታሞች የቂያማ ለታ ራሳቸውን በዚህ መልኩ ነው የሚቀጡት የነሱ ማሳያ ነው ብለዋል። ሌላ እንኳን ቀጫ አይሰጣቸውም፣ ራሳቸውን ነው የሚቀጡት። ለምንድነው መላ ሰውነታቸው እንደዛ የሚያርጉት በዝሙቱ መላ ሰውነታቸው ስለረካ በቅጣቱም መላ ሰውነታቸው እንዲረካ ነው። አላህ ይጠብቀኝ እናንተንም። አብዛኞቻችን እዚህ ተግባር ውስጥ አለን። እንዲሁም ደግሞ ያላገባንም ጭምር አግብተንም ጭምር ሱብሃነላህ። ሚስቶቻችን ቤት አስቀምጠን ብዙ ቦታ የምንሮጥ እኔ እንጃ። በጣም ነው የሚያጅበኝ። ብዙ ነገር ነው የምንመለከተው ሰው ሆነን ብዙዎቻችን እናቀለን ብዬ አስባለሁ። ስለዚህ ለጊዜያዊ ደስታ ብለን አኬራችንን አናበላሽ ለማለት ወዳለሁ። ኢንሻላህ አላህ ሀላለችንን ሀላላችንን ያጣምረን። ሌላ የምንመለከት አላህ ያድርገን ኢንሻላህ። ለማንኛውም በተቻለን አቅም ከዚህ ተግባር እንራቅ ለማለት ወዳለሁ። የዝሙተኛ መጨረሻ ስብሃና አላህ ራሳችንን ነው የምንቀጣው። ጃናም ለብቻ ነው ጭምር ስብናላ አላህ ይጠብቀን። ያ ጀማ ትናንት ትልቅ ውሻና ላይ አቅርበው ነበር፣ ወንድማችን ማለት ነው ያው ተረጋግጧል። የተለያዩ ሚዲያዎች ሀሳብ ጠይቂያችሁ ነበር። እናንተም ሀሳብ ስተሰጡ የነበር እውነት ነው ብላችኋል። ብዙዎችም ደግሞ አሁን ላይ የተቀባበሉት ያለበት ሁኔታ ነው። 19 ዓመት እሱ እንደተፈረደበት ወንድማችን አብዱ ማለት ነው። እንግዲህ የስደት ጓዳችሁ ነው፣ ብዙዎቻችሁ ታውቁታላችሁ። በቅርብ መቶ ቲክቶክም ዩቲውብም ሲሰራ ነበር። በጣም መልካም ስራዎች ላይ ሲሳተፍ ነበረ። ነገር ግን ተባባሪ ነህ በመባል እሱ 19 ዓመት፣ ገዳዩ ደግሞ 25 ዓመት እንደታሰረ እንደተፈረደባቸው ጭምር ነው የተነገረው። አላህ ያቅልልለት ነው ምለው። በጣም ነው የሚያሳዝነው። በውሸትም ነበር የታሰረው እሱ አይደለም የገድለው ሲባል ነበር። አሁንም እሱ እንዳልሆነ ግን ተባባሪ ነው ተብለው ነው መረጃ የወጣበት ማለት እጅግ የሚያሳዝን ነገር ነው። ዱዐ አድርጉለት ለማለት እወዳለሁ። እንሻላህ ወደ ላይኛው እጅ አለፍኩላችሁ። ተያታምጪ ነፍሴ ይላል። እስኪ በጋራ እንመልከት። መቃብር ቦታ ላይ ሆኖ ያስተላለፈው መልእክት ነው ወንድማችን። ተያታምጭ ነፍሴ፣ ተያታምጭ ነፍሴ ድንበር ወሰን አልፈሽ የአላህን ቃል ኪዳን ህግጋ መሞትሽ ለማይቀር መተኛት ከቀብር እንዴት ግን ተሳንሽ የአላህን ቃል ማክበር። ነገሩ ሲያከትም በሞት ይቋጭና ጀሰዲን ከቀብር ውስጥ ትተሽ ተወጪና ወደ ሰማይ ስትሄጂ ለሂሳብ ምዘና አላህም ከቀብር ውስጥ መልሷት ይልና፣ እዛ ጠባብ ጉድጓድ ጨለማና ወጠው ነኪርና ሙንከር ለመጠየቅ ቀርበው መረቦክ በማለት ጌታሽ ማነው ነው ሲሉ መናገር ይከብዳል መልሱን በቀላሉ ታያታምጭ ነፍሴ በእብሪት ተሞልተሽ ያላህን ቃል ኪዳን ህግጋት ወረስተሽ ነገ አላህ ፊት ቆመሽ ሳትሸማቀቂ ለዚህኛው ቤትሽ መልካም እንሰንቂ። ታያታምጭ ነፍሴ። እንግዲህ ለአኬራችን መልካም መሰነቅ መልካም ነገር መስራት እንዳለብን የሚያስተምር ቪዲዮ ነው። እንሻአላህ እኔም እናንተ ደም አላህ ከቀብር ቅጣት ይጠብቀን። ጀማ ከባባር ጥያቄዎች ነው ቀብር ውስጥ ያሉት። ለነዛ ከባባር ጥያቄዎች ለመመለስ ደግሞ ያሁን መልካም ስራችን ወሳኝ ነው። ስለዚህ እንሻላ ለሁላችንም አላህ ያግራልን። አላህ ከቀብር ቅጣት ይጠብቀን። በጀነት ሁላችንም ይሰባስበን ለማለት ወዳለው ሩቅ ጉዞ ነው ያለብን። ለዛ ሩቅ ጉዞ ደግሞ ስንቅ ልንይዝ ይገባል። መልካም ስራ እናብዛ። የሮዚ አንድ አነጋጋሪ ቪዲዮ አለ። በተለይ ከሀብሉ ጋር ተያይዞ እንዲሁም ደግሞ የተናገረችው ንግግር አለ። እስኪ በጋራ እንመልክ። ቲክቶከሯ ሮዚዬ በአንድ ወቅት ለምን በሙስሊም ማህበረሰቡ ሂጃብ አትለብሽም የሚል ጥያቄ ተጠይቃ ይህን ምላይ ሰታ ነበር። እኔ እናቴንና ራሴን ለማስተዳደር ቲክቶክና ዩቲዩብ ነው ምሰራ። ሂጃብ ለብሽ ወይም የሙስሊም ማህበረሰቡ እንደሚያዘዘው ሆኜ ብሰራ ማን ማያየም፣ ተመልካችም አላገኝም የሚል ምላይ ሰታ ነበር። አሁን ደግሞ የተነሳችው ፎቶ ላይ ያደረገችው ሀብል ኖመኒ ኖፍሬንድ የሚል መልእክት የያዘለ ሀብል አድርጋለች ገንዘብ ከሌለ ጓደኛ የለህም የሚል መልእክት ይኖረዋል። እስኪ ሀሳቧን እንዴት አያችሁት? ኮሜንት ላይ አሳውቁኝ። ያሽማ ጓደኛ የለም እንደዚህ ነው እንደ ጓደኛ ብር ከሌለ ጓደኛ የለህም ነው እንደ እንደዚህ ብላለች። እሺ አብዛኛ የሚስተዋል ነገር ነው። እንዲሁም ደግሞ ሂጃብ አድርጌ የማልሰራው ቪዲዮ ቲክቶክ ላይ ዩቱብ ላይ የማልሰራው ከዚህ ከዚህ ከዚህ ከዚህ አንጻር ነው። ከምን አንፃር ቪዲዮ እይታ የለም እኔ የምተዳድረውም ሆነ እንግዲህ ቤተሰቦችን የምረዳው ቲክቶክ በምሰራው እንዲሁም ደግሞ ዩቱብ በምሰራው ገንዘብ ነው ብላ ሀሳብ ሰታበታለች። ይሄ ነገር እውነታ ነው በአንድ በኩል በአንድ በኩል፣ እውነታውን እንዴት እንመልከት ላውራበት። ኢስላሚክ ኮንተንት ወይንም ደግሞ ተጠራርዛ የምትመጣ ወይንም ደግሞ እስኪ ኡስታዞች እንመልከት። እንኳን እኛን ቀርቶ አሁን እኛ ጋር ብዙ ሺ ፎሎወር አለ። በነገራችን ላይ ትልቁ ቻናልም አለው ግን እንደሚጠበቀው አይደለም። የሚፈለገው ነገር አብዛኛ ፕራንክ፣ አብዛኛ ውሸት የሆነ ነገር ይፈለጋል። በተለይ ሶሻል ሚዲያ ላይ ማለት ነው። ኡስታዞች ጋር ተመልከቱ። ኢቨን ሃሩን ሚዲያን ተመልከቱ። ኢቨን ስንት ዳዋ የሚተላለፍባቸው ቻናሎች አሉ። አይመለከቷቸውም። እይታ ዝቅ ያለ ነው። በጣም የሞተ ነው። እና ከዛ አንጻር የተናገረችው ነገር እውነታ ነው። ነገር ግን እንደ ሙስሊም ሆነን ነው እዚህ ጋር ማውራት ያለብን ብዬ አምናለው። ምክንያቱም እስልምና ነገ ሂሳብ አለብን፣ ነገ አላህ ፊት የምንጠየቀው፣ አሁን የምንጠቀምበት ገንዘብ አያድነንም። ወላሂ እንደዚህ ሂጃብ አሁን አወልቃ የምሰራበት ነገር ነገ አላህ ፊት መልስ አይሆናትም። ይሄ የተናገረች ለእኛ ልታብራራልን ትችል ይሆናል፣ ነገር ግን አላህ ፊት የምትናገረው ቃል የላትም። ገብታ በኋላ የተፈጠረችበት እስልምና እስከሆነ ድረስ ማለት ነው ሌላው ከሆነ ያው ሌላው ነው፣ ግን እንደ ሙስሊም ካወራን ይሄ ነገር ተገቢ አይደለም። ስለዚህ እባካችሁ እናንተ ሙስሊም ኡስታዞችንም ሆነ ዳዋም ሆነ እየገባችሁ ማሻላ ላይክ እያደረጋችሁ ኢስላሚ ኮንተንት የሚሰሩትንም አበርታቱ እና የግድ ጭፈራ ብቻ የግድ ከእስልምና የሚያወጣ ተግባር እየሰሩ እነሱም ብቻ አታበርታቱ። ይሄ ነገር ብዙዎቹ ወደዛ እየመራ ያለበት ሁኔታ ነው እና የእኛም ችግር አለብን ብዬ አስባለሁ። ስለዚህ አደራችሁን ነገር ግን እሷ ያደረገችው ድርጊት ወር የተናገረችው ነገር ትክክል አይደለም። አላህ የተሻለውን ይስጣት። አላህ ከዚህ ነገር ውስጥ ያስወጣት። ነገ ከባድ ሂሳብ የምንተሳሰበው አለን አላህ ፊት ማለት ነው። ከቀብር ቅጣት እንዲሁም ደግሞ ከጃሃንም አላህ ይጠብቀን። በሃላል ማግኘት የምንችለውን በሃራም የምናገኝ ሰዎች አለና እንጠንቀቅም ለማለት ጭምር ነው። የእናትህን ስም ጠየቀ፣ የእናትሽን ስም ጠየቀ ማለት ሁዎ ሳሩን አው ካሂን ከሁለት አንዱ ወይ ድግምተኛ ነው ወይም ጠንቋይ ነው። ፈልነር ነው አንዳንዴ ደግሞ የእኛን ስም፣ የእናታችንን ስም፣ የመጣንበትን ጉዳይና ያመመንን ችግራችንን ሁላ ግልጽ አርጎ ይነግረናል። ማን ነገረው? ገና ነው ለዚህ ጉዳይ ነው ለለ የመጣው አደለ ብሎ ይነግረናል። ማን ነገረው? ማን የነገረው አንዳንዴ ሁለት አይነት አሰራር አላቸው። ግልጽ እንዲሆንልን ልክ እንደመጣህ ውጭ ላይ ጋርድ መሰል ነገር አለ። በሰላም መተነው ኬ መተነው ምን ችግር አለ? እንደዚህ ያለ አብሽርሳቸው ጋር መብት ያታጣል ብሎ ጉዳይን ይነግራል። ከዛ በስልክም ይሁን በኢሜይልም ይሁን በሜሴጅም ይሁን ኦር በአካል ሄዶ ስለዛ ሰውዬ መረጃ ይሰጣል። አለቀ። ከዛ እንዲመተነው እንዲመተነው ሲባል ገና ኮ ስሜ ሳልነግረው እራሱ ነገረኝ ኮ ቄሱ፣ ኦር ቃልቻው ብለን እንላለን አንደኛው አሰራር ይሄ። ሁለተኛው አሰራር በጂን ይታገዛል። ይሄ ሰው የመጣው ከዚህ ነው ለዚህ ዓላማን የመጣው ለዚህ ዓላማን የመጣችው ብሎ ይነግረዋል። ኢዘን እነዚህ ሁለቱ መገለጫዎች ናቸው። አንዳንድ ቢስ አንደርስታንዲንግ ይመጣና የኢንፎርሜሽን መጋጨት ይመጣና ስለዚህ ሰውዬ የተነገረውን ስለዛ ሰው የተነገረውን መስሎት ልክ ሲገባ እንዴ እንዲሆነ ነው የመጣሁ አለ አንዱ ጠንቋይ ቤት ሄድኩኝ አለ ከስረህ ነው አይደል የመጣሁ እሱ የደርግ እኮ ትልቅ ባለስልጣን ነበር ሊታሰር እየተፈለኩ ነበር አለ እንደው ምን ይሻለኛል ብዬ መብትሄ ፍለገ ሴት ጎበዝ ነጋዴ ነበር ከስረል ይመጣው ኢንቨስተር ነበርክ፣ ምናምን ነበር ካደለ ብላ አለችኝ አለ። ኢዘን ይሄ የኢንፎርሜሽን መጋጨት ነው። አላኩል ያህል ስም ይጠይቃሉ። ከዚያም በኋላ መድኃኒት በሚሰጡበት ጊዜ የሆነ ከለር ጋር የተያዘ እንደዚህ አይነት ቦታ ቅበረው እዚህ ቦታ ላይ አስቀምጠው፣ እንዲህ አድርገው፣ ራስ ጌህ ላይ አድርገው፣ አንገቴ ላይ አንጠልጥለው፣ ተከሻ ላይ አንጠልጥለው የት የሆነ ነገር ይልሃል። ይሄም የድግምተኝነት ማሳያው ነው። መግቢያ በር ላይ አንጠልጥለው ይላል፣ ወይንም መኪና ጎማ ስር እሰሩ ይላል፣ ወይንም የሆነበት አድርገው ይላል። ይሄም የድግምተኞች አንዱ መገለጫ ነው። እነዚህ ነገሮችን ማወቃችን ያ ሰውዬ ትክክለኛ ሩቃ ሸርዒ የሆነውን ሕክምና እያደረገልኝ ነው ያለው? ከአላህ ታግዞ በመላይካ ታግዞ፣ ወይስ ከሸይጣንና ከጂኒ ጋር ታግዞ እያከፈረኝ ነው ያለው ስለሚለው ለይተን እንድናቅ ነው ያጀማ። የድግምተኞችን መገለጫ እንግዲህ በትንሹ ሰምተናል እናውቃለንም ብዬ አስባለሁ። ነገር ግን ሙስሊም ሆነን ድግምተኞች ጋር፣ ሲረኞች ጋር እየሄድን ለሰው ክፋት እኮ የተነሳ ነው ቤተሰቦቻችን ላይ ምናስደግም። ጓደኞቻችን ላይ ወንድሞቻችን ብዙ ያ አላህ እና ሌላ ክፉር ኮኑ ከባድ ክፉር ነው ያጀማ። ስብሀና አላህ እና አላህ ይጠብቀን ነው ወላሂ፣ አላህ ይጠብቀን፣ ከእንደዚህ አይነት መጥፎ ተግባር አላህ ይጠብቀን። ሙስሊም ሆኖ መቼም የተፈጠረበትን ዓላማ የሚያቅ ሰው እንደዚህ አይነት ዝቃጭ ነገራት ውስጥ ይገባል ብዬ አላስብም። ዱንያዊ ነገር አያታለውም አማኝ የሆነ ሰው ኢንሻአላህ ነገ ነው የሚያሳስበው። አላህ ከነዛ መካከል ያደርገን፣ ከእንደዚህ አይነት መጥፎ ተግባር ደግሞ አላህ ያርቀን፣ እኛንም ደግሞ አላህ ይጠብቀን ለማለት ተወዳለሁ። እንሻአላህ አዲስ አበባ ላይ ክልሎች ላይ መስጊዶች ከሌላ አካል እየተነጠቁ ለሌላ አካል እየተሰጡ ሄዱ። ኢማሞች የሆነ አካል ኢማም እየተወገደ እንዲደረጉ ተደረገ። ሃይማኖታዊ ገጽታዎች እንዲቀየሩ ተደረገ። ለምሳሌ ሃያ ረካ ምን ተራዊሕ የሚሰገድበት መስጊድ ተወግዶ ስምንት ረካ የሆነ ይሄ ሪፎርም አይደለም አስተዳድራዊ ሪፎርም አይደለም። ይሄ በነገራችን ላይ የሃይማኖት ሃይማኖት ገጽታ ለውጥ ነው የተደረገው። ድዋ ከሶላት በኋላ የሚል ኢማም ካለ ይባረርና የማይል ኢማም ይተካል። መውሊድ የሚያወጣ ኢማም ካለ ይባረርና የማያወጣ ኢማም ይተካል። ሀያ ረካ ተራዊሕ የሚሰግድ ኢማም ካለ እሱ ተባሮ ስምንት ረካ የሚያሰግድ ይተካል። በተራዊሕ መሃል ዚክር የሚያረግ ኢማም ካለ እሱ ተባሮ ዚክር ማረግ ይተካል። እና ምን ሆነ ማለት ነው? የሃይማኖት የሆነ ሃይማኖታዊ አስተሳሰብ በኃይል የመጫን ሂደት ነው። እና በዛ መሃል አሰቃቂ ነገሮች ተፈጥረዋል። ተደብድበዋል። ሰዎች ኖ፣ ትክክል አይደለም ያሉ ሰዎች ተደብድበዋል፣ ታስረዋል፣ ተንገላተዋል፣ ተገፍተዋል። እና በአጠቃላይ ባጭር ቃል አግላይ አግላይና በዳይ ሁኔታ ተፈጽሟል። አሁን የዚህ 2014 እስካሁን ያለው መጅሊስ ሁለት ታይትሎች ነው ያሉት። አንደኛ አግላይ ነው፣ አንዱን ወገን ያገለለ ነው። በዳይ ነው፣ ደግሞ ጨካኝ ነው፣ ብዙ ግፎች ያደረሰ ነው። መርሃባ ምን ይባላል መሰላችሁ፣ ካፈርኳ መልሰኝ እንደሚባለው አያ ሀሰን ታጁ ወላ፣ በዚህ ደረጃ መዝቀጥ፣ በዚህ ደረጃ መውደቅ ግን በጣም ነው የሚያሳፍረው። ወላ በጣም ነው የሚያሳዝነው ትላንትና ኢርሻድን ኪታብ የጻፍክበት እጅህ ራሱ ይፋረድሃል። ይህንን አቂዳ ይህንን እምነት ይህንን ትክክለኛ ማንነት እዛ ላይ ስለ መውሊድህ ስለ ምንህ ምናምን እያንዳንድ ነገር ዝርዝር የጻፍክበት ያብራራህበት መንገድ ሪያዱ ሳሊሒን የጻፍክበትን እጅህ ነገቂያ ማቀን ይፋረድብሃል፣ ይፋረድሃል። ወላ ዛሬ ለገና ለገና ምርጫ ደርሷል ገና ለገና የሆነ መሽሎኪያ መንገድ እስቲ ካገኘው በሚል እንደዚህ አይነት ቅጥፈት ሁለት ፀጉር እኮ አውጥተሃል በዚህ አይነት ደረጃ መቅጠፍ መዋሸት በጣም በጣም የሚገርም የቀድሞ መጅሊስ እንዲመለስ ነው የምትፈልጉት መቼም ቢሆን አታደርጉትም ኢንሻላህ አይደረግምም ይህ በጫት ያበደ ኡማውን የሚያበላሽ ኡማውን የበከለ የኡማውን አቂዳ የነጠቀ የሆነ መጅሊስን ማምጣት ነው የምትፈልጉት አሁንም ተመልሳችሁ ወላሂ አታደርጉትም ኢንሻላህ መቼም ቢሆን አይደረግም ይህ ቁጭትና እልህ ውስጣችሁ ላይ እንቅልፍ ነስቷችኋል፣ እንቅልፍ ከልክሏችኋል። ልክ አይሁዶች ሴራ እንደሚያሴሩት ሙስሊሙ ላይ እንቅልፍ በቃ 24 ሰዓት እንቅልፍ አጥተው ጧት ማታ ሴራ እንደሚቀምሩት እናንተም የአህባሽ አንጃዎች ይህን ሴራ ነው ምን የምትሉት? የትኛው መስጊድ ላይ ነው እስቲ? የትኛው መስጊድ ላይ ነው በትክክለኛ መንገድ ዱዓ የሚያደርጉትን አባሮ ዱዓ ማያደርግ የሚያመጣ ሀያ የሚሰገድ የነበረውን እነሱን አባሮ ዘጠኝ የሚሰገድ ምናምን ወይም አስራ አንድ የሚሰገድበት መስጊድ እንዲሆን ያደረገ፣ የሆነ መውሊድ የሚያከብረውን አባሮ መውሊድ። እንደውም ከእናንተ ጋር ስንወቅሳቸው የነበሩት እነዚህ አሁን ያሉት የመጅልስ አመራሮች እኮ ከእናንተ ጋር ሙጃመላ ላይ ገብተው እናንተ ለማስሰት ብለው አንዳንድ ነገሮችን ሲያደርጉ እኮ ስንቃወማቸው ነበር። እንደውም እንኳን ሊያገሏቸው ይቀርና፣ እስቲ የትኛው መስጊድ ነው አግላይ መጅሊስ ነው የሆነ ገፊ መጅሊስ ነው ምናምን ነገር። እንደውም መገፋት የነበረባችሁ መገለል የነበረባችሁ ሰዎች ናችሁ። በዛ ልክ እንደውም አልተገለላችሁም፣ በዛ ልክ እንደውም አልተባረራችሁም። አሁን ገና ለገና አሰፍስፈህ አገኘው ብለህ ከአምባሳደርነት ተባርሃል፣ ወርደሃል፣ መታል ስራ የለህም። ይህ መጅሊስን ለማ እዚህ መጅሊስ ውስጥ ለመግባትና ለመካተት አሰብስፈ በዚህ ደረጃ ላይ በጣም የሚያሳፍር ከአፍ ሲወጣ እንኳን እንዴት እሺ ብሎ እንደሚወጣ ራሱ በጣም ነው የሚያጅበው። በጣም ነው የሚገርመው። ሙስሊሙ ማህበረሰብ በታትናችሁ በሶፍይ ስም የአህባሽን አንጃ የአህባሽን አመለካከት የአህባሽን ለምድ ለብሳችሁ መታችሁ ሙስሊሙን እየፈረካከሳችሁ ያላችሁት ይበቃችኋል። አቂዳን እንደፈለጋችሁ በራሳችሁ ትርጉም በራሳችሁ እሳቤ በራሳችሁ አመለካከት የቁርአኑን ተፍሲር እንደፈለጋችሁ ጢባ ጢቢ ስትጫወቱበት ስትተጫውቱበት ከርማችኋል። አሁን ግን ይበቃችኋል። ማንም ይሰማችሁ የለም? በጣም ተነግቶባችኋል፣ ታውቆባችኋል። ኡስታዝም መልስ ሰጡበት አይደል። እኔ ምንም ያን ያክል እውቀትም የለኝም በዚህ ጋር ምንም ማለት አልፈልግም። ነገር ግን በጭፍን ጥላቻ ተያይዘው ሐዲሱን ቁርአኑን በራሳቸው ትርጉም እየሰጡ ብዙ ተግባር እየፈጸሙ ዋህብያ እንዲህ ነው ዋህብያ እንዲነው ገዳይ፣ ለእስልምና ከዋህብያ በላይ ጠላት የለም እያሉ ብዙ ሲቀጥፉ፣ ወላሂ፣ እነዚህ ሰዎች ሙስሊም አይደሉም። እን ብይ በጣም ምንድን ነው እንጃ። ወላሂ በጣም ነው የምገረመው። እና ለስልጣን ያላቸው ጥማት እና ደግሞ ሰዎችን የማጥመም ምንድን ነው የሚያገኙት? ምንም አውቁ ነገር የለም። እንደዚያ ነገር ርዙም አላውቅም፣ ግን አላህ ይጠብቀን፣ ወላሂ አላህ ይጠብቀን። ኢንሻላ አይፈርስም። የበፊቱ አሰራር ደግሞ መቼም አይመለስም ኢንሻአላ። ስለዚህ እንደዚህ አይነት ሰዎች ያወራሉ፣ ሰዎችን ወደ ጥመት ይመራሉ፣ በህዝብና ሙስሊሙና ሙስሊሙ እንዲጋጩ ያደርጋሉ። ነገር ግን እነሱን ጭፍን ተከትለን የምንሄድ ሰዎችም ያጀማ ቆመ ብለን ነሰብ እንወቅ፣ ለማወቅ እንሞክር ሼኮቻችን ተናግረዋልና ብለው ነው አብዛኞቹ የሚከተሉት ላይ ቁርአንና ሀዲስን በማንበብ አይደለም እገሌ ስለተናገሩ የነሱ አመራር ስለተናገሩ ብቻ ብዙ ዓላማ ውስጥ የሚገቡ ሰዎች አሉ። አላህ ያዋደን ነው የምለው። ለማንኛው ኡስታዝም በቂ መልስ ሰጥቷል። እኔ ብዙም ማለት አልፈልግም። ለማንኛውም እሻ አላህ የዛሬ ቪዲዮችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወረካቱ